አንድ ሰው ኢፌክቲቭ ሲሆንና ኢፊሺየንት ሲሆን ምንድነው ልዩነቱ? አላማችን ውጤታማ መሆን ነው፣ ግን ኢፌክቲቭሊ ውጤታማ ስለሆነና ኢፊሺየንትሊ ውጤታማ ስለሆነ የተለያዩ ነገሮች ናቸው። ኢፌክቲቭ ማለት ትክክለኛ ነገር ማድረግ ነው፣ ዱዊንግ ዘ ራይት ቲንግ ነው። ኢፊሺየንት መሆን ደግሞ ማለት የትኛውም ስራ ሊሆን ይችላል? በትክክለኛ መንገድ ስራን መስራት። የተፈጨው ዱቄቱን አምጪው ኢፌክቲቭ ሊባል ይችላል፣ ምናልባት ግቡን ስለመታ። ያ ነገር ጥራት ያለው ነገር ነው ወይ ብላችሁ ስትጠይቁ፣ ያን ያኔ ኢፊሽንሲ የሚባለው ነገር ይመጣል። የሊደር ስራው አንድ ፕሮጀክት ኢፌክቲቭ ነው አይደለም የሚለውን ነገር ነው የሚያጣራው። ትክክለኛ መንገድ ላይ ነው ያለ ነው ወይ፣ ትክክለኛ ራእይ የያዝ ያያዝ ነው ወይ? ከዛ ደግሞ ማኔጀር አንድ ስራ ኢፊሽንት ነው አይደለም የሚለውን ነገር ነው የሚመዝንላችሁ ሄይ ጋይስ እንዴት ናችሁ? ሁሉ ሰላም ሁላማን ፊራ ነኝ። ዛሬም እንግዲህ ሳምንቴን ጠብቄ በአዲስ ሀሳብ በአዲስ ቪዲዮ ተመለስኩ። ሳምንት አሪፍ እየሄደ ነው? ሁሉ ሰላም ነው? በዛሬ ቪዲዮችን ላይ ላነሳችሁ የፈለግኩት ሀሳብ ምናልባት ይሄኛው ለሞስ አጭር ከሚባሉ ቪዲዮች ማል አንደኛው ሊሆን ይችላል። ግን ሰሞኑን እያሰብኩት የነበረ ሀሳብ ስለሆነ እንዲሁ ሼር ላደርጋችሁን የመጣሁት እርግጠኛ የሆነ ጠቃሚ ነገር ታገኙበታላችሁ ብዬ ተስፋ አደርጋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ይህ ቻናል በዋናነት መጽሐፍና ከመጽሐፍ ጋር የሚገናኙ ሀሳቦችን የምናነሳበት ቻናል እንደዚህ፣ በዚህ አይነት ቪዲዮ ስለቅ እንዲደርሳችሁ ሰብስክራይብ እንዲሁም የደውላ ምልክት መጫን ቤተሰቦን ስላላችሁ። ዛሬ ምንድነው ሼር ላደርጋችሁ የፈለግኩት ነገር፣ የሚገርማችሁ ነገር ይህን ነገር ያሰብኩት አንድ መጽሐፍ እያነበብኩ ነበርና፣ መጽሐፉ እንዴት ነው በደንብ ሀሳቡን አላነሳውም፣ ግን ደግሞ ትንሽ ነካ አድርጎ አለፈ። ግን በጣም ነው አይምሯችሁ ላይ የሚቀር ነገር የለም። ደግሞ መሰረታዊ ነገር ነው። ምንድነው ይህ ሀሳብ? አንድ ሰው ኢፌክቲቭ ሲሆንና ኢፊሽንት ሲሆን ምንድን ነው ልዩነቱ? ኢፌክቲቭ መሆንና ኢፊሸንት መሆን ማለት ምንድን ነው? ልዩነት አለው ወይ? የትኛው ሞር ይጠቅማል? የትኛው ደግሞ ሞር እንዴት ነው ውጤታማ ያደርጋል የሚሉትን ነገሮች ነው ማውራቸው። እነዚህ ነገሮች ብዙ ጊዜ ልምድ ሆኖብን አንድ ላይ እንጠቀመዋለን። እኔም አንዳንድ ጊዜ ይጠቀማል። በስተትም ልንጠቀመው እንችላለን። ኢፌክቲቭ መሆንና ኢፊሸንት መሆን በጣም ፈጽሞ የተለያዩ ነገሮች ናቸው። ምንድን ናቸው? እስኪ በተረዳሁት መንገድ የገባኝን ነገር ላስረዳጁ የመጀመሪያው ለምሳሌ ኢፌክቲቭነስ፣ ኢፌክቲቭ ሁለቱንም ቃሎች በነገራችን ላይ በአማርኛ ማየት ከፈለጋችሁ ውጤታማ የሚል ነገር ታገኛላችሁ። ሁለቱም ከዛ ጋር ይገናኛል። እውነት ነው፣ አላማችን ውጤታማ መሆን ነው። ግን ኢፌክቲቭሊ ውጤታማ ስትሆኑና ኢፊሽንትሊ ውጤታማ ስትሆኑ የተለያዩ ነገሮች ናቸው። ምን ማለት ነው? የመጀመሪያ ለምሳሌ ኢፌክቲቭነስ የምትሉ ሀሳብ ነች። ኢፌክቲቭ መሆን ማለት እንግዲህ እንግዲህ እንግሊዝኛው ቀጥታ ቃሉን ስተረጉሙት ዱዊንግ ዘ ራይት ቲንግ የሚለውን ሀሳብ የሚወክል ወይ ደግሞ ትክክለኛ ነገርን ማድረግ የሚላን ሐሳብ ይሞክር። የትኛውንም ፕሮጀክት የትኛውንም ቲም ስትመሩ መጀመሪያ የምትጀምሩት እንደ ከዚህኛው ሐሳብ ነው። ኢፌክቲቭ መሆን ወይ ደግሞ ኢፌክቲቭ ለመሆን ከመሞከር ነው። ኢፌክቲቭ መሆን ማለት በጣም ትክክለኛ ነገር ለማድረግ መሞከር ነው። ትክክለኛ ቪዥን፣ ትክክለኛ ግብ፣ ትክክለኛ አላማ እንዳላችሁ ራሳችሁን የምታጠሩት ወይ ደግሞ ፊልተር የምታደርጉት በዚህ ነገር። ስለዚህ ኢፌክቲቭ መሆን የሚባለው ነገር ትኩረቱ ግብ ላይ ነው፣ ጎል ኦሪንተር። የምትሰሩን ነገር ውጤታማ ነው አይደለም? ትፈልጉት ቦታ ላይ ነው ያላችሁት አይደላችሁም? ራሳችሁን ኢቫሉዌት የምታደረጉት ከዚህ ተነስታችሁ ነው። ይህንን ግብ ካሳካችሁት ነው ኢፌክቲቭ የምትሆን በውጤቱ እኛ የምንፈርዳችሁ ከዚህ ተነስተን ነው። ይሄ ነገር እንደ ግብ ይዛችሁ ከተነሳ ግባችሁ ኢፌክቲቭ ለመሆን ከረዳችሁ ኦኬ ዩ አር ዱዊንግ ራይት ቲንግ፣ ትክክለኛ ነገር እያደረጋችሁ ነው። ያንን ግብ ደግሞ ስታሳኩት ኢፌክቲቭ ሆናችኋል፣ ግቡን አሳክታችኋል። በቃ ይሄን ነው ኢቫሉዌት የምናደረገው፣ ትክክለኛ ነገር መምረጥ፣ ትክክለኛ ነገር ማድረግ። ግን ደግሞ ሌላኛ ሳይድ አለ ኢፊሽንት መሆን የሚባል ኢፊሽንት መሆን ደግሞ ማለት ያኛው ዱዊንግ ራይት ቲንግ አይደለ ይሄኛው ደግሞ ዱዊንግ ቲንግስ ራይት ብሎ ይገልጿል። እንግዲህ የተለያዩ መጽሐፎች ላይ በዛ መንገድ ተገልጾታል። ኢፌክቲቭ መሆን ማለት ትክክለኛ ነገር ማድረግ ነው፣ ዱዊንግ ዘ ራይት ቲንግ ነው። ኢፊሸንት መሆን ደግሞ ማለት የትኛውም ስራ ሊሆን ይችላል፣ በትክክለኛ መንገድ ስራን መስራት ወይም ደግሞ ዱዊንግ ቲንግስ ራይት የሚለው ሀሳብ ይወክሏል። ምን ማለት ነው? የሆነ ስራ ብሰጣችሁ ያንን ስራ በትክክለኛ መንገድ መስራት አለመስራታችሁ መፈተናችሁ ኢፌክቲቭነሳችሁን ሳይሆን ኢፊሸንት ምን አይል፣ ኢፊሸንት ናችሁ ወይም ኢፊሸንሲያችሁ ነው መዝነው እያልኩኝ ነው። ሶ ኢፊሸንሲ ያ ነገር በትክክለኛ መንገድ ተሰራ አልተሰራ የሚለውን ነገር በምድረው የማውቀው የሰጠው የሆነ ፕሮጀክት ሰጥቻችሁ ያ ነገር በጊዜ አልቋል ወይ በትክክለኛ መንገድ ተሰርተዋል ብዬ መዘናቸው። አንደኛ ከዚህ ተነስቼ በጊዜ አልቋል አላለቀ፣ ሁለተኛ በጀት በስርዓት ተጠቅማችኋል። ኦቨር በጀት ከመጣችሁ ወይ ደግሞ አንዳንድ ጊዜ አንዳንዴ ትንሽ በጀት ብዙ ጊዜ አይመጣም እንጂ ትንሽ በጀትም ከሆናችሁ ኢፊሽን ላትሆኑ ትችላላችሁ። በጀትም መጠቀም ባለባችሁ ልክ ባለባችሁ መንገድ ተጠቅማችኋል፣ ጊዜ ተጠቅማችኋል፣ ሂውማን ሪሶርስ ሰው የሰውን ኃይል በሚገባ ተጠቅማቸዋል። ምን ያህል መስላቸው አንድ ፕሮጀክት ኢፌክቲቭ ሊሆን ይችላል። በቃ ጥሩ ፕሮጀክት በጣም ብዙ ሰዎችን ሊጠቅም የሚችል ብዙዎችን አድሬስ ሊያደርግ የሚችል የሆነ ችግር ሊፈታ የሚችል ፕሮጀክት ሊሆን ይችላል። ግን ደግሞ ይህ ፕሮጀክት ኢፌክቲቭ ሆኖ ኢፊሸንት ላይሆን ይችላል። ኢፌክቲቭ ሆኖ ኢፊሸንት አይደለም ማለት ትክክለኛ ግቡን መቷል፣ ግን ግቡን የመታበት መንገድ ልክ አይደለም። አምስት ዓመት ይፈጃል የተባለ ፕሮጀክት 15 ዓመት ፈሽቶ ካላለቀ ስቲል እንደዛም ሆኖ ማያልቅ ከሆነ ይህ ኢፌክቲቭ ልትሆኑ ይችላላችሁ፣ ሲያልቅ እሱንም ካለቀ እንደ መንደዛይን መንገድ ሲያልክ ኢፌክቲቭ ሊሆን ይችላል፣ ግን ኢፊሽንት አይደላችሁ። ሰው ስኬት በራሱ ስኬት የሚባለው ነገር በራሱ ሙሉ የሚሆነው ሁለቱ ነገሮች አንድ ላይ ሲጠመሩ። ግን ሲጀምር ከኢፌክቲቭነስ ነው። ግቡ ትክክል ነው አይደለም? ውጤቱን ዋት የሚለውን ነገር የሚነግራችሁ ኢፌክቲቭነስ ነው። ኢፊሽንት ደግሞ ወይ ደግሞ ኢፊሽንሲ የሚለው ሀሳብ ደግሞ የሚገልጸው ያ ነገር በትክክለኛው መንገድ ነው ወይ የተኬደው? በጀት ተቆጥቧል ወይ የሚገባ ነው ወይ ነው? ትክክለኛ መንገድ ነው ወይ? ትክክለኛ ፕሮሰስ ነው እየተጠቀም ነው ወይ? ትክክለኛ ሰዎች ነው እየተጠቀም ነው ወይ? በጥሩ ጥራት ነው ወይ የተሰራው የተፈጨው ዱቄቱን አብጪ ኢፌክቲቭ ሊባል ይችላል ምናልባት ግቡን ስለመታ ያ ነገር ጥራት ያለው ነገር ነው ወይ ብላችሁ ትጠይቁ፣ ያን ኢፊሽንሲ የሚባለው ነገር ይመጣል። ስለዚህ ግብ አንድ ስራ ተሰርቶ ሙሉ የሚሆነው የሆነ ነገር ሰርታችሁ ስኬታማ ናችሁ ወይ? ስኬቱን ሙሉ የሚያደርገው እነዚህ ሁለቱ ነገሮች ናቸው፣ ግቡ ብቻ አይደለም። ግቡን እስክትመቱ ድረስ የሄዳችሁበት መንገድ ኢፊሸንት ነው ወይ? ብዙ ጊዜ ሰዎች እዚህ ላይ ኬርለስ እንደሚሆኑ ስለምና ገንዘብ ይባክናል። ምን ይላል ምን ይላል ምን ይላል ምን ይላል ከዛ የትንፍጭ የሆኑ ፕሮጀክቱ ያልቃል። በቃ ኢፌክቲቭ ነው፣ እውነት ነው፣ ኢፌክቲቭ ነው፣ ግን ኢፊሸንት አይደለም። ስለዚህ ከዚህ ሐሳብ ተነስታችሁ አንድ ፕሮጀክት ኢፌክቲቭ ብቻ ከሆነ አባካኝ የሆነ ፕሮጀክት ነው፣ በጣም ብዙ ገንዘብ ወጥቷል። ተገላቢጦሹ አንድ ፕሮጀክት ኢፌክቲቭ ሳይሆን ኢፊሸንት ኢፊሸንት ደግሞ ሊሆን ይችላል ትክክለኛ ግብ ሳይመታ፣ ግን ደግሞ ነገሮች በስርዓት ሊሄዱ ይችላሉ። ይሄ በጣም እንዴት ነው ውስጥ ትልቅ ከሚባሉት ኪሳራዎች መሃል አንደኛው ኪሳራ ነው ይሄ ነገር እንግዲህ ብዙ ጊዜ ማኔጅመንት የምትማሩ ሰዎች በእንደዚህ መንገድ ይገለጻል ለምሳሌ በሶስት መንገድ ልግለጽላችሁ ማኔጀር ሊደር እና ወርከርስ በሚባል ሰዎች ልግለጽላችሁ የሊደር ስራው አንድ ፕሮጀክት ኢፌክቲቭ ነው አይደለም የሚለውን ነገር ነው የሚያጣራው ትክክለኛ መንገድ ላይ ነው ያለ ነው ወይ ትክክለኛ ራእይ የያዝ ነው ወይ ከዛ ደግሞ ማኔጀር አንድ ስራ ኢፊሺየንት ነው አይደለም የሚለውን ነገር ነው የሚመዝንላችሁ ያንን ራዕይ ለመምታት በትክክለኛው መንገድ ነው ወይ ይድን ያለው ሰዓት እየተጠቀምን ነው? በጥሩ ጊዜ ነው የጀመርነው? ጥሩ ጊዜ ነው ወይም ጨርሰው? በጀት እየተጠቀምን ነው? ከዛ ደግሞ ከስራ አለ ኤክስፐርት ልትሉ ትችላላችሁ። ይሄ ሰው በቃ ይሰራል የተሰጠውን ምሪት ብቻ። ሶ አንድ ፕሮጀክት ኢፊሺየንት ሳይሆን ማን ኢፌክቲቭ ሳይሆን ኢፊሺየንት ይሆናል ማለት። ብዙ ጊዜ ይሄን አናሎጂ ማኔጅመንት ውስጥ የሚማሩ ሰዎች ይጠቀሙታል። ለምሳሌ ከአንድ አንድ ጫካ አቋርጣችሁ ወደ አንድ ከተማ መግባት ከፈለጋችሁ ማኔጀር በቃ ዝም ብለህ ቆፍር ነው፣ ዝም ብለህ እያጠርክ ሂድ ነው ከስር ያለሱ በቃ ተስማምተናል፣ እንፈልግና እንውጣ ነው። ግን ይህን ሁሉ መንገድ ሄዳችሁ ከተማው በግራ ሆኖ እናንተ በቀኝ ከሄዳችሁ ምንድነው ጥቅሙ ነው? ኢፌክቲቭ አለመሆን ማለት ነው። በስርዓት በቃ የጉልበት ኃይል እየተጠቀማችሁበት በቃ ማድረግ ያለባችሁ ነገር እያደረጋችሁ ግን ግቡን ከሳታችሁ ኢፊሺየንት ሆናችኋል፣ ግን ደግሞ ኢፌክቲቭ አለናቸው። ይሄ ትልቁ ኪሳራ። ስለዚህ ስኬት ሙሉ የሚሆነው ከዚህ ነው፣ ከኢፌክቲቭነስ ይጀምራል። ትክክለኛ ግብ ተመቷል አልተመታም? ያንን ከለያችሁ በኋላ ይህንን ግብ ደግሞ ለመምጣት ኢፊሺየንትሊ መሄድ አለብን የሚለውን ሀሳብ ታያላችሁና፣ ስለዚህ አንድ ነገር ስኬቱ ሙሉ የሚሆነው በእነዚህ ሁለት መንገድ ነው። ኢፌክቲቭ መሆን ያስፈልጓል፣ ከዛ ደግሞ ኢፊሽንት መሆን ያስፈልጓል። ሰው ዛሬ እንግዲህ እንዳልኳቸው አጭሩ ቪዲዮ ይሄ ነው። ግን እነዚህ ሁለቱ ነገሮች አይምሮ ላይ ስለቀሩ እና ይህን ነገርማ ሼር አደርጋችኋለሁ ብዬ ነው የመጣሁትና ዋት ዱ ዩ ቲንክ። ሁላችንም ግባ አለን ብዬ አስባለሁ። ወደዚህም ወደዛ እየሄድን ያለ ነው ኢፌክቲቭሊ ብቻ ነው ወይስ ኢፊሽንሲም ይጨመራል ወይ ደግሞ ኢፊሸንሲ ላይ ብቻ ነው ትኩረት እያደረጋችሁ ያላችሁት ኢፌክቲቭ ላይሆን ይችላል የሚለውን ነገር አስባችሁ ታውቃላችሁ ምክንያቱም አንዳንዴ ግባችሁን ኢቫሉዌ ስታደርጉ ትክክለኛ ግብ የማይሆንበት ጊዜ አለ እንግዲህ ደ ራይቲንግ የሚለው ነገር ሳብጀክቲቭ ነው ለእኔ ልክ የሆነ ነገር ለእናንተ ላይሆን ይችላል ግን እናንተ ልክ ነው ብላችሁ በምታስቡት መንገድ ነው ወይ እየሄዳችሁ ያላችሁት ወይስ ሰው የተቀበላችሁት ነው ልክ ነው ሲባል ስለሰማችሁን ያንን መንገድ የመረጣችሁት መመለስ ያለበት ጥያቄ ነው በዚህ ሳምንት እንግዲህ ካነበብኩት ይህን ሀሳብ ሼር ላደርጋችሁ አሰብኩ ዋት ዱ ዩ ቲንክ እስኪ ስለዚህ ቪዲዮ ያላችሁን አስተያየት ከስር ኮመንት ሴክሽን ላይ አስቀምጡልን እኔ ጋር ግን በዚህ ሳምንት የነበረን ቆይታ ይህን ይመስላል ቀጣይ ሳምንት እንዲሁ በአዲስ ሀሳብ በሌላ ቪዲዮ እንገናኛለን የቀጣይ ሳምንት ሲበል መልካም ሳምንት